እኔ የምለው ትላንትና አብሬሽ ሮታ ናፍቄሽኝ ነው መጣው። ሄርሜላን ዞኑ ቡታጅራ ገባው። እግዚአብሔር ሄርሜላን ዞኑ ቡታጅራ ቦታም ምታስታውሱ ካሉ ቡታጅራ ነው ቡታጅራ፣ ቡታጅራ ሆቴል ያሳያሉ። ይህም ቦታ አቸ ያውቃሉ። ከዚህ በፊትም ማለት ነው የአብሬሽ ቪዲዮ ላይ የድሮ ቪዲዮ ላይ ላሷል። ቡታጅራ ነው። ዞኑ ቡታጅራ ገብቶ ሮታ መጠየቅ ሊሆ እንዴ ሰላም ሰላም! ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም። ሰብስክራይብ ሼር ላይክ እያደረጋችሁ አበረታታል። ሰብስክራይብ አድርጉልኝ እና አብርሃም ከሄርሜላ ጋር ይቅርቅር ካንተ ምናምን የምለው የቤዛ አዲስ ሙዚቃ መጣ። በአዲስ ሙዚቃ ማለት ነው በቤዛ አዲስ ሙዚቃ ይህ ቦታ ደግሞ ቡታጅራ ነው። የእነሱ እንትን ላይ ቪዲዮ ላይ ራሱ የምታሳዩ ማለት ነው። የድሮ ቪዲዮ ላይ አለ ሆቴል ማለት ነው። ስለዚህ ትላንትና ሄርሜላን ይዞ ቡታጅራ ገብቶ እግዚአብሔርን ሊዘልላት ነው እንዴ? እኔ የምለው ለምንድን ሰላም ሆና የምትቀመጣም ምናምን ነገሮች ራሷ እሷ ላይ መቀዝቀዝ ፈልጎ ነው ወይ፣ ደግሞ እዝቢ እሱ ላይ ድብልቅ ብሎ እሱ ላይ ከተነሳ እሷ ሰላም ካገኘች እሱ ምናምን ለመቀየር ሄዶ ነው። ምንድን ነው? ትላንትና ትላንትና እሷ ነገኛ፣ ዛሬ ደግሞ ሄርሜላ ነገኛ። አንድ ቀን ራሷ አልሞላ ማለት ነው እና ምንድን ነው ይሄ ነገር? እግዚአብሔር ምን ነው ሰላም ሆና ብትኖርላት ብትኖር በቃ እሱ ራሱ ካልፈለጋት ማለት ነው። ለምን ትላንትና ልጅቷ እንደዛ ሆና እግዚአብሔርን በደንብ እንደምትወደው ማንኛውም ሰው ትላንትና አይታችሁ ነበር። በጣም ከፍቷት ማለት ነው። እግዚአብሔርን በጣም ከፍቷት ራሳን ድብቅ አርጋ ነው። ከዛ ሄደች ከሱ ጋር ሄደች ማለት ነው። ራሳን ራሳን በግድ ራሳን ዛ ማለት ነው ያስታውቅበታል ማለት ነው። እሱ ግን ያስመስላል ማለት ነው። ለምንድን ነው እንደዛ ከሆነ እሷን ለምን ያገኛታል? በቃ ለምን ሰላም ብታ ስታገኝ ሰላም አገንታትን ሁሉ በቃ ምን ችግር አለ? እሱ በቃ ለስራም ፈለገ ለሌላ ነገርም ፈለገ ለስራም ቢሆን ለመስራትም ሊሆን ይችላል። እንዴት ትላንትና ሮታ የጠየቀችው ጥያቄ ራሱ ለመመለሰ በስርዓት አልመለሰም። ለምን ለመኖር ለመኖር ለምን ለእኛ ብሎ የሚኖር ሰው አለ? እና ሌላ ሰውን ለማሰራት ሌላ ሰውን ለማሳደግ፣ ሌላ ሰውን ዙራቸው ያለው ዩቱብ ለማሳደግ ብሎ አንድ ሰውን ደግሞ መጉዳት የለበትም። ለምን የሆነ ነገር ጥሎን ማሄድ ይመስለን ነገር ጥሎን ሊሄድን ይችላል። ነገ ያኛን ነገር ለመመለስ ዋጋ ሊያስከፍለን ይችላል። ዛሬ እንደ ቀልዶ ያሰምኑ ነገር ሁሉ ዋጋ ሊያስከፍለን ይችላል። ስለዚህ ዛሬ የሚያደርጋ እሷ ላይ የሚያደርግ ነገር ሁሉ ነገ እሱን ደግሞ ደግሞ ዋጋ ሊያስከፍል ይችላል። ለምን እሺ፣ ሩታን ታይተው በላት ህሊና ፈቅዶ እንደዚህ ሆና በዚህ ሁኔታ ምን ብላ ምን ብላ በቃ አልበደልኩም፣ ህሊና ያቃል ምናምን ብሎ በቃ ካልፈለገ ሊተው ይችላል ማለት ነው። ነገ ደግሞ ሌላ ሰው ሴት ያገባ ይችላል ግን፣ እንደፈለገች እሱ እንደፈለገ መስመር ሳይሆን እሷ እንደተፈለገች መስመር አልኖርም ካለች ያችኛም ሴት ማለት ነው። ነገ ሌላ ሴት ይፈታል ማለት ነው። እንደዚህ እንደዚህ እያለ ሌሎች ሴቶች ሴቶች እየፈታ ነው የሚሄደው። አስቸጋሪ ነው ለእኔ ግን ነገ ግን ለምን ዛሬ የሰራ ነው ጥሩ ነገር ነግ፣ በቃ የሆነ ደረጃ ላይ ደርሰናል፣ በቃ በሰላማዊ ህይወት እንኖራለን ምናምን ብለን ስና ስም ፈጣሪ ትላንትና የሰራውን አምጥቶ ድብልልቃችን ሊወጣ ይችላል። ስለዚህ ምን አለ ሄዳ ባትናባትና ካ እግዚአብሔርን ሄዳ ባትና ካ በቃ በሰላም እየኖረች ነው፣ ደስተኛ ነ እየኖረች ነው። ሄዳ ባትነቃ ደግሞ እሷ ጋር ሄዳ ከዛ ተመልሳ ሌላ ነገር መስራት ካልቀረ ሲያስተምራ ለምንድን ነው ሄዳ የምትነቃት? እሷን በቃ እሷ ትኑር እዛ። በእውነት በጣም ነው አዛዘነኝ እኔ አላውቅም። ሳብስክራይብ ጉሮታ በጣም ነው የምታዛዝነኝ። እግዚአብሔር ለምን እርጉዝም ስለሆነች በቃ ራሱ ባዶ ራሱ ብትሆን ሴት ልጅ ላይ እንደዚህ መደረግ ወይ እንደዚህ አይነት ነሃል በቀል በቃ ልክና የሰው ነምስ እንዳጠፋች ነገር በቀል ማድረግ ጥሩ አይደለም። ግን እሶ ደግሞ ሁለት ነምስ ና ለዛ ልትወልድ የደረሰች በቃ ምን አለ፣ ሄዶ ትላንትና ባህል አገኛት በቃ ብተዋት እንደ ተዋት ብተዋት በቃ ምችግር አለ ማስመሰል ጥሩ አይደለም።